በአማራ ክልል የተለያዩ አካባቢዎች በአማራ ፋኖ ኃይሎችና በአገዛዙ ጦር መካከል በቀጠለው ውጊያ ጥቃቶች ተፈጽመው የፋኖ ኃይሎች ከፍተኛ ጉዳት ማድረሳቸው ተነገረ። የፋኖ አደረጃጀቶች አንድ የሚያደርጋቸውን ድርጅት በመሰረቱ ማግስት ውጥረቱ ተጠናክሮ ቀጥሏል። በእስክንድር ነጋ የሚመራው የአማራ ፋኖ ህዝባዊ ኃይል ለአዲሱ የአማራ ፋኖ ብሔራዊ ኃይል እንዋሃድ ጥያቄ በአወጣው መግለጫ ጠይቋል። ቀዳሚ መረጃችን ነው። ግንቦት አንድ ቀን 2017 ዓ ም የተመሰረተውና በዘመነ ካሴ ሀብቴ ወልዴ መሪ ወዳጆና ደሳሌን ሲያስብ ሸዋ የሚመራው የአራቱ አደረጃጀቶች አንድ ድርጅት የአማራ ፋኖ ብሔራዊ ኃይል መነጋገሪያ ሆኗል። የመከላከያ ሰራዊቱ በበኩሉ ፋኖ የጦር አዛዦቻችን ከቦ አጠቃ ሲሉ የመከላከያ ሰራዊቱ ኢታ ማዦር ሹም ፊልድ ማርሻል ብርሃኑ ጁላ ተናግረዋል። ሌላኛው መረጃችን ነው። በአሜሪካ በድሮን ጥቃት የተገደሉት ሶስት ኢትዮጵያውያን ጉዳይ እያነጋገረ ነው። የስደተኞች ማቆሚያ ላይ አሜሪካ በፈጸመችው ጥቃት የተገደሉት ሶስት ኢትዮጵያውያን የአንድ ቤተሰብ አባላት መሆናቸው ተነግሯል። በዜናችን አካተነዋል። ዶናልድ ትራምፕ የሀገር ውስጥ ደህንነት መስሪያ ቤት ሰነድ አልባ ስደተኞችን ከሀገር ለማባረር የሚወስደውን እርምጃ ለማቀላጠፍ ቢያንስ ተጨማሪ 20 ሺህ ፖሊሶችን እንዲመድብ ትዕዛዝ ማስተላለፋቸው ተነገረ። ሌላኛው መረጃችን ነው። ሰላም ጤና ይስጥልኝ። ክቡራትና ክቡራን የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ከላይ ባርዕስተ ዜና ያሰማናችሁንና ሌሎች ተጨማሪ መረጃዎችን ይዘናል። አብራችሁን በመቆየት እንድታደምጡን በትህትና በመጠየቅ ወደ ዝርዝር መረጃዎች ይሸጋገራለው። ይህ ኢትዮ ዜና ነው። አብራችሁን ቆዩ። በአማራ ክልል የተለያዩ አካባቢዎች በአማራ ፋኖ ኃይሎች ና በአገዛዙ ጦር መካከል በቀጠለው ውጊያ ጥቃቶች ተፈጽመው የፋኖ ኃይሎች ከፍተኛ ጉዳት ማድረሳቸው ተነግሯል። በክልሉ ርዕሰ መዲና የተፈጸመውን ጥቃት ጨምሮ በተለያዩ አካባቢዎች የፋኖ ኃይሎች ጥቃትን ፈጽመዋል። በዚህ ጥቃትም ከፍተኛ ጉዳት ማድረሳቸው የተነገረ ሲሆን ጉርድማ ተብሎ በሚጠሩ አካባቢ የተከፈተው ድንገተኛ ጥቃት ደግሞ አሰሳ ላይ በነበሩ የመንግስት ኃይሎች ና ተሽከርካሪዎች ላይ ያነጣጠረ እንደሆነና ከፍተኛ ጉዳት እንዳደረሰም ተነግሯል። በደቡብ ጎንደር ወረታ አቅራቢያም እንዲሁ በአገዛዙ ና በፋኖ ኃይሎች መካከል የተኩስ ልውውጥ እንደነበረ ተሰምቷል። በጎጃማ ቸፈር ዲላሞ አካባቢ በሰሜን ሸዋ ሮቢት አቅራቢያ የተፈጸሙ ጥቃቶችም በአገዛዙ ኃይል ላይ ከፍተኛ ጉዳት እንዳደረሱ ነው የተነገረው። የመከላከያ ሰራዊቱ በበኩሉ የፋኖ ኃይሎች አንድ መሆናቸውን ተከትሎ በሜካናይዝድ የታገዘ ልዩ ኦፕሬሽን ሊፈጽም መሆኑም እየተነገረ ይገኛል። የአገዛዙን ኃይል እየከዱ እጅ እየሰጡ ወደ ፋኖ ኃይሎች የሚቀላቀሉትና የተቀላቀሉ በርካታ መሆናቸውም እየተዘገበ ነው። አገዛዙ ከትምህርት ቤት ከሰፈርና ከመዝናኛ ቦታዎች እያፈሰ፣ በለብ ለብ ስልጠና ወደ ጦር ሜዳ የላካቸው ወታደሮቹ ከሞት የተረፉት ለፋኖ እጅ መስጠታቸው ነው የተረጋገጠው። የአማራ ፋኖ ብሔራዊ ኃይል በይፋ መመስረቱ ከታወጀ በኋላ በብልጽግናው ከፍተኛ ጭንቀትና መረበሽ መፈጠሩም ተነግሯል። አራቱ የፋኖ አደረጃጀቶች በተናጠል አገዛዙን ሲያስጨንቁና የክልሉን ዘጠና በመቶ የሆነውን ቦታ በመቆጣጠር ያለፉትን ሁለት አመታት ለአገዛዙ ፈተና ሆነዋል። አሁን ከቀደመ በተጠናከረ መልኩ በጦር ኃይላቸው በፖለቲካና በስትራቴጂ አንድ በመሆንም ለአገዛዙ ጦር ትልቅ ፈተና እንደሚሆኑ ነው የተነገረው። ይህ በእንዲህ እንዳለ በእስክንድር ነጋ የሚመራው የአማራ ፋኖ ህዝባዊ ኃይል በአራቱ አደረጃጀቶች አንድነት ለተመሰረተው ለአማራ ፋኖ ብሔራዊ ኃይል ጌን ጥሪ ማቅረቡ ነው የተነገረው። ለአማራ ፋኖ ብሔራዊ ኃይል ታሪካዊ ጥሪን እናስተላልፋለን፣ እንነጋገር፣ አንድንሆን ሲል ባወጣው መግለጫ ጠይቋል። በዚህ በእስክንድር ነጋ የሚመራው የአማራ ፋኖ ህዝባዊ ድርጅት ባስተላለፈው መልእክት በአማራ ፋኖ ህዝባዊ ድርጅት ማዕቀፍ ያልተሰባሰባችሁ አደረጃጀቶች ግንቦት አንድ ቀን 2017 ዓ ም አንድ ድርጅት መመስረታችሁን አብስራችሁናል። ከሁሉ አስቀድመን ለዚህ ስኬት በመብቃታችሁ የተሰማን ደስታ በተገፋው ህዝባችን የከበረ መስዋዕትነት በመክፈል ወገኑን ለመታደግ እየታገለ ባለው የአማራ ፋኖ ህዝባዊ ድርጅት ሰራዊት ስም ልንገልጽላችሁ እንወዳለን። ድርጅታችሁን ለመመስረት ያደረጋችሁትን ጥረት እያደነቀ ቀሪ ስራዎቻችሁን ለትግሉ ብሎም ለአማራ ህዝብ በሚጠቅም አግባብ እንደምታጠናቀቁ ተስፋ እናደርጋለን። ማራፋኖ ህዝባዊ ድርጅት በዚሁ መግለጫ ላይ እንደገለጸው ለአንድ አመት ጥቂት በቀረው የድርጅታችን እድሜ የነበረው ሂደትን ስንገመግም ብዙ ውጣ ውረድ እንደነበረው የምናስታውሰው ነው። ይህም ያስተማረን አንድ ነገር ቢኖር የሁለት ድርጅቶች መመስረት ስኬት የሚሆነው ሁለቱ ድርጅቶች ከተቻለ በተዋህደ ካልሆነ በተቀናጀ ይህም ካልሆነ ቢያንስ ቢያንስ በተናበበ አካሄድ ትግሉን ሲመሩት ብቻ መሆኑን ማሳወ ይህ መሆን ካልቻለ የህዝባችንን መከራ ከማሳጠር ይልቅ ወደ ማርዘም ከማቅለል ይልቅ ወደ ማክበድ የዘመናት ጥያቄዎቹን ከመመለስ ይልቅ ተጨማሪ ጥያቄዎች ወደ መውለድ እንዲያሽቆለቁል ምክንያት እንዳይሆን ከባድ ኃላፊነት እንደተሸከመን ለአፍታም ያክል ልንዘነጋው አይገባም። ስለሆነም ይላል የአማራ ፋኖ ህዝባዊ ድርጅት፣ ስለሆነም እስካሁን የተጓዝንባቸው መንገዶች የተለያዩ ቢሆንም ለህዝባችን ዘላቂ ጥቅሞችና ክብር ስንል ግንነታችን አንዱ ለአንዱ በሚኖረው እውቅና በመከባበር በተቻለ መጠን በመ አስተባበር ላይ የተመሰረተ እንዲሆን ጥሪያችንን እናቀርባለን። ምንም እንኳን በአገላለጻቸው ቢለያዩም በህዝባችን የፍትህ የመብትና የሎና ጥያቄዎች እንዲሁም መጻዊ እድል ላይ ሰፊ ልዩነት እንደሌለን እናምናለን። መሆኑን በአንድነት መንፈስና ወደፊት በማሰብ በጋራ ልንጠቀምባቸው በምንችላቸው ሰፊ እድሎች ላይ እንድናተኩር እናሳስባለን። አማራ ፋኖ ህዝባዊ ድርጅትና አማራ ፋኖ ብሔራዊ ኃይል በቅርጽ የተለያዩ ነገር ግን በአላማ የተዋህዱ የአማራ ህዝብ ተከታታይ ትውልዶች ትግል የወለዳቸው መንታ ድርጅቶች መሆናቸውን ማስመስከር የምንችልበት እድል ከፊታችን ተደቅኗል። የህዝባችንን ሁለንተናይ አቅም በማዋሃድ የወገናችንን ጥሪ የምንመልስበት ጊዜ ለማሳጠር የሚያስችል ኃይል እንደምንፈጥር ተስፋ እናደርጋለን። ለዚህም በእኛ ድክመትና ለመናበብ ግዙፉን የአማራ ኃይል በጥበብና በሀሳብ የበላይነት ባለመምራቱ ምክንያት ትግሉ እንዲጓተት ህዝባችንን ብርቱ ዋጋ እንዲከፍል በማድረጋችን ህዝባችንን በጋራ ይቅርታ ጠይቀን ወደ አንድነት የምንመጣበት ውይይት እንዲጀመር ጥሪያችን እናቀርባለን። ትግላችን ወደ ላቀ ደረጃ ለማሸጋገር የህዝባችንን ሁለንተናይ ሀብት በማሰባሰብ በጋራ እንስራ። ለተዋሃደ እንቅስቃሴ መንገዱን እንጥረግ። የዚህን ስትራቴጂያዊ ጥምረት አማራጮች ለመፈተሽ ትብብራችሁን በጉጉት እንጠብቃለን ሲል የአማራ ፋኖ ህዝባዊ ድርጅት ግንቦት ሁለት ቀን 2017 ዓ ም ባወጣው መግለጫ ጥሪውን አስተላልፏል። ፋኖ የጦር አዛዦቻችንን ከቧ ጠቃ ሲሉ የመከላከያ ሰራዊቱ ኤታ ማዦር ሹም ፊልድ ማርሻል ብርሃኑ ጁላ ተናገሩ። የምዕራብ ዕዝ ምስረታ ምስረታን ምክንያት በማድረግ ወደ ምስራቅ ወለጋ ነቀምት በመጓዝ በበዓሉ ላይ ባደረጉት ንግግር ጦራቸው ከሜካናይዝድ ጦር ወደ ደፈጣ ወርዶ እሳቸው ጽንፈኛ ከሚሉት ከፋኖ ኃይል ጋር እየተዋጋ እንደሆነ ተናግረዋል። ኢድ ማርሻሉ የፋኑ ኃይሎችም እንደ ህዝባዊ የወያነ ሀርነት ትግራይ ነው ከኋላ ያጠቁን ሲሉ ከሰዋል። ሻለቆቻችንን ከበው ተኩስ ከፍተውባቸዋል ያሉት ጽንፈኛው ፋኑ የራሴ ሰራዊት ነው የሚለውን አብሬ ተሰልፌ ከህወሓት ጋር ተዋጋው የሚለው ንግግር ትክክል አይደለም፣ የመከላከያ ሰራዊቱ ላይ አፈሙዞን አዙሮበት ህዝብና መንግስትን አደናግሮ ሻለቆችን ለየብቻ ከቦ በማጥቃት ህወሓት በሰሜን እዝ ላይ የሰራውን ስራ ነው የሰራው ሲሉ የፋኑ ኃይሎችን ወንጅለዋል። የመከላከያ ሰራዊቱ ጠቅላይ ኢታ ማዦር ሹሙ ፊልድ ማርሻል ብርሃኑ ጁላ በፖለቲካ ጥያቄያቸው አለመመለስ ሳቢያ ወደ ጫካ የገቡ የኦሮሚያና የአማራ ክልል ወጣቶችን የምዕራቡን የኢትዮጵያ ክልል የበከሉ ናቸው ሲሉም ከሰዋል። መከላከያ ሰራዊቱ ምዕራብ እዝን በኦሮሞ ነጻነት ሰራዊት ላይ አከርካሪውን መጥቶ አጥፍቶታል በማለትም እዙን አሞካሽቷል የዚህን እዝ ገድልም ሲገልጹ የሻዕቢያን ጦር ባድመ ላይ ደምስሶ ባንዲራውን አውለብልቧል በማለትም ተናግረዋል ነገር ግን ይህ ፊልድ ማርሻል ብራንጁ ላይ የተናገሩት ንግግር ከ24 ዓመታት በፊት መሆኑን አልገለጹም ሌላኛው ፊልድ ማርሻሉ እዙን ያሞገሱበት ጉዳይ ከደቡብ ሱዳን ጥሰው የገቡ ታጣቂዎች 108 ህጻናትን 2000 ከብቶችን ወስደው እዙ ያስመለሰበትን ከአመታት በፊት የነበረን ክስተት ሲሆን ዛሬ እሳቸው በሚመሩት የመከላከያ ሰራዊት ድንበር ማስከበር አቅቶት እኚሁ የደቡብ ሱዳን ታጣቂዎች ድንበር ቆርሰው ያገራቸውን ባንዲራ ተክለው የኢትዮጵያን ሀብትና ንብረት ተቆጣጥረው ያሉበትን ሁኔታ አለመናገራቸው ነው። የስደተኞች ማቆያ ላይ አሜሪካ በፈጸመችው ጥቃት የተገደሉት ሶስት ኢትዮጵያውያን የአንድ ቤተሰብ አባላት መነጋገሪያ ሆነዋል። በቀይ ባህር ላይ የሚንቀሳቀሱ የምዕራባውያን የንግድ መርከቦች ላይ በሚፈጽሙ ጥቃት ምክንያት በምዕራባውያን የጦር አውሮፕላን ጥቃት እየተፈጸመባት ባለችው የመን ውስጥ ባለፈው ሳምንት በተፈጸመ ጥቃት በርካታ ስደተኞች ተገድለዋል። ድራባውያኑ የመርከቦቻቸውን ደህንነት አደጋ ላይ የጣሉትን የየመን ሁቲ ታጣቂዎች ወታደራዊና ኢኮኖሚያዊ ተቋማትን ኢላማ ማድረጋቸውን ሲናገሩ ቆይተዋል። በቅርቡ የተፈጸመው ጥቃት ግን ስደተኞች ተጠልለውበት የነበረ ቦታ መሆኑን ሪፖርቶች ያመላክታሉ። ኢትዮጵያውያን ለስደት መሸጋገሪያነት ከሚመርጧቸው ሀገራት መካከል አንዷ የሆነችው የመን ውስጥ የአሜሪካ የጦር አውሮፕላኖች ሚያዝያ 2 ቀን 2017 ዓ ም ማለዳ ላይ የፈጸሙት ጥቃት ስደተኞች ተይዘውበት በነበረ ማቆያ ላይ መሆኑን የመን ባለስልጣ

ጥቃቱ ቢያንስ 68 ሰዎች መገደላቸውና ተጨማሪ አብዛኞቹን ከባድ ጉዳት እንደደረሰባቸው 47 ሰዎች መቁሰላቸውን አልማስራህ የተባለ የሁቲ የቴሌቪዥን ጣቢያ ዘግቧል። ሳዳ ግዛት ውስጥ በሚገኘው ማዕከል ላይ በተፈጸመ ጥቃት የሞቱትና የቆሰሉ ሰዎች አፍሪካውያን ስደተኞች ከመሆናቸው ውጪ በትክክል ከየትኞቹ ሀገራት የመጡ እንደሆነ የታወቀ ነገር ባይኖርም አብዛኞቹ ኢትዮጵያውያን ሳይሆኑ እንዳልቀሩ ቢቢሲ የመን ውስጥ ከሚገኙ ኢትዮጵያውያን አረጋግጧል። ጥቃቱን ተከትሎ ሮይተርስ ከእርስ በጥቃቱ ከተገደሉት በተጨማሪ አንድ በጥቃቱ ቆስሎ የተረፈ ኢትዮጵያዊ እናቴ እያለ በአማርኛ ሲጣራ መስማቱን ዘግቧል። ቢቢሲ ያናገራቸው ኢትዮጵያውያን እንደሚሉት በጥቃቱ የተገደሉት ሁሉም ማለት በሚቻል ደረጃ ኢትዮጵያውያን መሆናቸውን ያምናሉ። በጥቃቱ ከተገደሉ ኢትዮጵያውያን መካከልም ሶስቱ የአጎትና የአክስት ልጆች በአንድ ላይ ህይወታቸው ማለፉን ቢቢሲ ዘግቧል። ዶናልድ ትራምፕ የሀገር ውስጥ ደህንነት መስሪያ ቤት ሰነድ አልባ ስደተኞችን ለማስወጣት የሚወስደውን እርምጃ ለማቀላጠፍ ቢያንስ ተጨማሪ ሀያ ሺ ፖሊሶችን እንዲመድብ ትዕዛዝ አስተላለፉ። መመሪያው የተላለፈው አርብ ዕለት ሲሆን አስተዳደሩ በፈቃዳቸው ወደ ሀገራቸው ለመመለስ የሚፈልጉትን ሰነድ አልባ ስደተኞችን ለማበረታታት የያዘው እቅድ አንድ አካል መሆኑን ተገልጿል። በፈቃዳቸው አሜሪካን ልቀው ለመውጣት የሚፈልጉ ሰነድ አልባ ስደተኞች የአውሮፕላን ትኬት ወጪን የአሜሪካ የፌዴራል መንግስት የሚሸፍን ሲሆን ተጨማሪ ጉርሻ ለመስጠት ፕሬዚዳንታዊ ትዕዛዝ መተላለፉም ተገልጿል። ትዕዛዙ በሀገር ውስጥ ደህንነት መስሪያ ቤት ውስጥ የሰራተኞችን ቁጥር መጨመር እንዴት በገንዘብ እንደሚደገፍ ያለው ነገር የለም። ህገ ወጥ ስደተኞችን በሚመለከት በቀጥታ እየሰራ የሚገኘው የኢሚግሬሽንና ጉምሩክ መስሪያ ቤት በአሁኑ ሰዓት ከ21 ሺህ በላይ ሰራተኞች እንዳሉትም ይታወቃል። ከነዚህም መካከል 6 መቶ ያህሉ ህገወጥ ስደተኞችን ከሀገር የሚያስወጡ ፖሊሶች ሲሆኑ ከ750 በላይ የሚሆኑት ደግሞ ረዳቶቻቸው መሆናቸውን የኤጀንሲው ድረ ገጽ ያሳያል። ዶናልድ ትራምፕ የሰራተኞች ቁጥር እንዲጨምር ጥሪ ያቀረቡት አስተዳደራቸው ሰነድ አልባ ስደተኞች አሜሪካን ለቀው እንዲወጡ የተለያዩ መንገዶችን እየተጠቀመ ባለበት ወቅት ነው። ትራምፕ ሰነድ አልባ ስደተኞች በገዛ ፍቃዳቸው አሜሪካን ለቀው ለመውጣት ሪፖርት እንዲያደርጉም ጠይቀዋል። በዚህ ሳምንት የሀገር ደህንነት መስሪያ ቤት ዋና ጸሐፊ ክርስቲኖ ሄም አሜሪካን በፍቃዳቸው ለቀው ለመውጣት የሚወስኑ ሰነድ አልባ ስደተኞች የአንድ ሺህ ዶላር ጉርሻ ለመስጠትና የአየር ትኬት ወጫቸውን ለመሸፈን ቃል ገብተዋልም ተብሏል። መጀመሪያ ላይ በትራምፕ የተሾሙት የቴክሳስ ግዛት ዳኛ ፈርናንዶ ሮድሪጌዝ አስተዳደር ሰነድ አልባ ስደተኞችን ከሀገር ለማስወጣት እየተጠቀመበት ያለው ህግ ህግ ወጥ ነው ብለዋል። ሌላኛው በኒውዮርክ የሚገኙት የፌዴራል ዳኛ እንዲሁ ተመሳሳይ ድምዳሜ ላይ ደርሰዋል። ትራምፕ ግን በገዛ ፍቃዳቸው ራሳቸውን ከሀገር የሚያስወጡ ስደተኞችን በሚመለከት ሲናገሩ ወደ ሀገር መመለስ በማለት ነው። አሜሪካ ለመቆየት የሚወስኑ ህገ ወጥ ስደተኞች ረጅም እስርን ጨምሮ ከፍተኛ የገንዘብ ቅጣት፣ ያፈሩትን ንብረት መውረስና ከሀገር መባረር ይጠብቃቸዋልም ተብሏል። ምን የተከበራቸው አድማ የተመልካቾቻችን እኛም ለሰዓቱ የያዝናቸው መረጃዎች እነዚህን ይመስሉ ነበረ። ወዳችሁና ፍቅዳችሁ ስላዳምጣችሁና አብራችሁን ስለነበራችሁ ከልብ አመሰግናለሁ። ለቤታችን አዲስ ከሆናችሁ ሰብስክራይብ፣ ላይክና ሼር በማድረግ ቤተሰብ እንድትሆኑን በትህትና በመጠየቅ እሰናበታለሁ። በመላው ዓለም ለሚኖሩ የሰው ልጆች ሁሉ ሰላምን ተመኘን። ቸር ያሰማን። ሻሎም።